ሰላም ሰላም እንደምናላችሁ ዲቲቪ ቤተሰቦች፣ ባላችሁበት ሁሉ ሰላማችሁ ብዛለኝ። ይህ ሁለገብ ቱቶር የዩቲውብ ቻናል ነው። ዛሬ ደግሞ ይዤላችሁ የመጣሁት የጨ ዝርያዎችን ነው። የጨዝርያዎችን ዝርያዎችን ከመጀመሪያ እስከ መጨረሻ በአንድ ቪዲዮ ጠቅለል አድርጌ ነው ይዤላችሁ የመጣሁት እና በባለፈው እስከ ጠ ዝርያዎችን ከስከጠ ያሉትን በሙሉ ጠቅለል ማየት ችለናል። ዛሬ ደግሞ ይዤላችሁ የመጣሁት የጨ ዝርያዎችን ነው እና እነዚህንም በጽሞና ተከታትላችሁ በአንክሮና በጥበብ በደንብ አንብባችሁ እንድትይዟቸው የሁልጊዜም ጥብቅ ማሳሰቢያ ነው የሚሆነው እና ቀጥታ ወደ እለቱ ትምህርት እንሄዳለን። ሐሳብ አስተያየት ካላችሁ ግን ሐሳቦቻችሁን መግለፅ ትችላላችሁ ኮሜንት ላይ እንዲሁም ደግሞ ስልኬንም በዚ በማስቀምጥላችሁ ወይም ደግሞ በሌሎች ቪዲዮዎች ላይ በምባለው በቴሌግራም በዋትስአፕ እንዲሁም ደግሞ በኢሞ ማሳወቅ ትችላላችሁ ማለት ነው። ቀጥታ ወደ እለቱ ትምህርት እንሄዳለን። በነገራችን ላይ የአማርኛ ቃላት መስረታዎችን እየጨረስን ነው እና እስኪ ዛሬውን ጨዋታ ይላል። የመጀመሪያው እንደምታዩት ጨዋታ ጨዋታ። የሁለተኛው ደግሞ ጨለማ ጨለማ ይላል። እሺ፣ ሌላኛው ጨረቃ ጨረቃ ይላል። እሺ፣ አሁንም ሌላኛው መረ ጨመረ ይላል። እሺ በመቀጠል ጨ መ ቀ ጨመቀ። አጻጻፉንም በደንብ እያያችሁ በደንብ ማለት ነው አጻጻፍ ከና አጻጻፉ ማለት ነው። ቀረፃውን በደንብ እያያችሁ ይሁን። ጨለጠ ጨለጠ ይላል። ከዛ ጨ ርቅ ጨርቅ ይላል። ከዛ ጨርቅ ብለን ስንጽፍ እንደዚህ እንጽፋለን። ከዛ ደግሞ ጨ ጨረሰ ጨረሰ ይላል። ጨረሰ። እሺ፣ ከዛ ጨ ጨበጠ ጨበጠ። ከዛ ጨ ጨፈረ ጨፈረ። በመቀጠል ጨ ረር ጨረር። እንሺ አሁንም ሌላኛው ደግሞ ጨቆነ ጨቆነ። አያችሁት አጻጻፉም ሁሉ በውግር መንገዳችሁን እያያችሁ ማለት እንደውም ብትችሉ ደብተር ይዛችሁ እየጻፋችሁት ብትሄዱ ቀረፃውን በዛው ስለምታዩት ይቀላችኋል ማለት ነው። እና በዚህኛው ስንመጣ ደግሞ ጨከነ የመጀመሪያው ጨከነ የሚል ቃል ይኖራል። ከዛ ጨለ ለጨለለ ጨለለ እያንዳንዱ ቃል እንግዲህ ማስረዳት አይጠበቅብኝም ምናልባት ቀላልም ስለሆነ። ከዛ መቀጠል ጨረታ ጨረታ ጨረታ ሺ ከዛ እኛው ደግሞ ጨዋ ጨዋማ ከዛ ጨ ጨፈ ጨፈነ ጨፈነ ጨፈነ ጨፈነ ጨበ ጨበሬ። ጸጉሩ ጭፍር ያለ ሰው አይታችሁ ታቀላችሁ ጨበሬ ይባላል። ጨ ለ ጠ ጨለጠ። ምንም ሳያስቀር ጠጣው ወይም ደግሞ ጨረሰው ማለት ነው። ጨለጠ ከዛ ጨ ራሽ ጨራሽ፣ ፈጻሚ ጨራሽ እስኮ ጨራሽ ነው በቃ፣ የጀመረውን ይጨርሳል ለማለት ጨራሽ እንላለን። ከዛ ጨጓራ፣ ጨጓራ የሚለው ደግሞ በዚህ መንገድ ይገለጻል። ጨጓራ። ጨፋሪ፣ ጨፋሪ፣ ጨፋሪ። ጨብጥ፣ ጨብጥ የሚባል በሽታ ታውቃላችኋል? ጨብጥ

በእውነት ከዚህ በላይ ለመጽሐፍ ምቹ የሆነ የትምህርት ዘዴ አይኖርም እያስባለሁ። ጫጩት ማለት የራሴን እንትን እያደረኩ ሳይሆን ማለት ጽሑፉም አነባበቡም ግልጽ ሆኖ ስለቀረበ ማለት ነው። ጫጉላ ጫጉላ፣ ከዛ ጭራ ጭራሽ፣ ጭራሽ፣ ጭራሽ። እሺ ጭማሪ ጭማሪ ጭማሪ ከዛ በመቀጠል ጭንቅ ጭንቅ፣ የሆነ የሆነ በቃ የተቸገረ ጊዜ ጭንቅ። ከዛ ጭራሮ ጭራሮ። ታውቃላችሁ በተለይ የገጠር ልጆች ካላችሁ ጭራሮ ምን እንደሆነ ይገባችኋል የሆነ እንጨት የሚለቀም ነው ከዛፍ ላይ የወደቀ እንትን አለ አይደለ እነሱ ጭራሮ ነው የሚባሉት እና ለማገዶነት ነው የሚያገለግለው ከዛ ጭፈራ ይላል ያኛው ጭፈራ ከዛ ጭ ቆ ጭቆና ጭቆና ጭቆና ጭ ካ ጭካኔ ተሞላበት ነው እንላለን። የሆነ ነገር በጣም ሲከፋ ከዛ ጭ ረ ት ጭረት። በዚህ መንገድ እንግዲህ የጨ ዝርያዎችን በዚህ መንገድ እናጠናቃለን ማለት ነው። ምናልባትም ሀሳብ አስተያየት ካላችሁ ሀሳቦቻችሁን ሀሳቦቻችሁን ግለጹልኝ። እንግዲህ ለዛሬ የነበረን ትምህርት ይሄን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ የወደፊቱን ማለት ባለፈው የተማርናቸውንና አሁን ያሉትን ደጋግማችሁ እየመለሳችሁ ዛሬም ነገም እንድታዩዋቸው ለማለት እወዳለሁ። በድጋሚ ስለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ባይ ባይ! መልካም ትምህርት። ቻው!